ጤና ይስጥልን። የአሻም ተከታታዮች እንደምንቆያችሁ፣ ለዛሬ ዕለተ ሐሙስ ግንቦት 28 ቀን 2017 ዓ.ም የተሰናዱ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ፣ የፋይዳ መታወቂያ የሌላቸው የከፍተኛ ትምህርት የቅድመ ምረቃ ተማሪዎች ለፈተና መቀመጥ እንደማይችሉ ማሳሰቢያ ተሰጠ። በነገው እለት የሚከበረውን የኢድ አል አድሃ አረፋ በዓል ላይ ለመታደም ከ20 ሺ በላይ እንግዶች ወደ ዞኑ ይገባሉ ተብሎ እንደሚጠበቅ የስልጤ ዞን የባህልና ቱሪዝም መምሪያ ለአሻም ተናገረ። የኢኖቬሽንና ቴክኖሎጂ ሚኒስቴር ብሎክቼን ቴክኖሎጂን ከሚያለማት ተቋም ጋር በጋራ ለመስራት መስማማቱን በትናንትናው እለት አስታወቀ። የፋይዳ መታወቂያ የሌላቸው የከፍተኛ ትምህርት የቅድመ ምረቃ ተማሪዎች ለፈተና መቀመጥ እንደማይችሉ ማሳሰቢያ ተሰጠ። የከፍተኛ ትምህርት ቅድመ ምረቃ መርሃ ግብር ወይም የመጀመሪያ ዲግሪ ተማሪዎች መውጫ ፈተና ከሰኔ 2 እስከ 10 2017 ዓ.ም እንደሚሰጥ የትምህርት ሚኒስቴር አስታውቋል። የከፍተኛ ትምህርት ዘርፍ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ኤባ ሚጀና እንደገለጹት 2017 የዩኒቨርሲቲ መውጫ ፈተና ከሰኔ 2 እስከ ሰኔ 10 ቀን 20 7 ዓ ም በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ይሰጣል ብለዋል። ፈተናውን በ238 የትምህርት መርሃ ግብሮች ለ19787 ቅድመ መደበኛ እጩ ተመራቂ ተማሪዎች በበይነ መረብ ለመስጠት አስፈላጊው ዝግጅት መጠናቀቁንም ዶክተር ኤባ አክለው ተናግረዋል። ለፈተናው 102360 ተማሪዎች ለመጀመሪያ ጊዜ 88422 ተማሪዎች ደግሞ ዳግም የሚፈተኑ መሆናቸውን መሬት ራስ ፈጻሚ ው ገልጸው፣ ተማሪዎች ወደ ፈተና ማዕከላት ሲመጡ አገር አቀፍ ፋይዳ ወይም ብሔራዊ መታወቂያን መያዝ እንደሚጠበቅባቸው ኃላፊው አስገንዝበዋል። በፈተና ወቅት ተንቀሳቃሽ ስልክ፣ ሚሞሪ ያለው የእጅ ሰዓት፣ የራስ ያልሆነ መታወቂያ፣ ያልተፈቀዱ ሂሳብ ማሽኖች፣ አጫጭር ማስታወሻዎች፣ የተጭበረበሩ ሰነዶች፣ ማንኛውንም አይነት የጦር መሳሪያ ይዞ መገኘት ክልክል መሆኑንም ዶክተር ኤፓ አስረድተዋል። ከሰኔ ሁለት እስከ ሰኔ አስር ቀን ሁለት ሺ አስራ ሰባት ዓመተ ምህረት ለሚሰጠው አገር አቀፍ የመውጫ ፈተና 4017 ፈተና አስፈጻሚዎች እንደሚሳተፉም ጨምረው መናገራቸውን አሻም ከትምህርት ሚኒስቴር ይፋዊ ገጻቸው ያገኘችው መረጃ ያመላክታል። በነገው እለት የሚከበረውን የኢድ አልአድሀ አረፋ በዓል ላይ ለመታደም ከ20 ሺ በላይ እንግዶች ወደ ዞኑ ይገባሉ ተብሎ እንደሚጠበቅ የስልጤ ዞን የባህልና ቱሪዝም መምሪያ ለአሻም ተናገረ። 1446 ኛውን የኢድ አልአድሀ በዓልን ለማክበር ወደ ዞኑ የሚመጡ እንግዶችን ለመቀበል የተለያዩ ቅድመ ዝግጅቶችን ማድረጉንም ዞኑ ለአሻም ነግሯታል። ፍረዋል ኃይሉ ተጨማሪ አላት። በእስልምና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላቶች መካከል የኢድ አል አድሃ አረፋ በዓል አንዱ ነው። በዚህ መጪው አርብ የሚከበረውን የ1446ኛው የአረፋ በዓል በመላው ሀገሪቱ በድምቀት የሚከበር በዓል ቢሆንም በማዕከላዊ ኢትዮጵያ ክልል በስልጤ ዞን በደመቀና በተለያዩ ክንውኖች ይከበራል። ይህንን ተከትሎ አሻም የዞኑን የባህልና ቱሪዝም መምሪያ ኃላፊ ይርዳውን አስሬን አነጋግራለች። ኃላፊው በዓሉ በዞኑ በደማቅ ሁኔታ የሚከበር መሆኑን አንስተው ይህንን በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ላይ በማይዳሰስ ቅርስነት ለማስመዝገብ የተለያዩ ጥናቶችና ሌሎች ተግባራቶች እየተከናወኑ መሆኑን ለአሻም ተናግረዋል። የአረፋ በዓል ከመድረሱ አንድ ወር በፊት በስልጤ ማህበረሰብ ዘንድ ቅድመ ዝግጅቶች የሚደረጉና በዓሉ ሃይማኖታዊና ባህላዊ ይዘቱን በጠበቀ መልኩ በሴቶችና በወንዶች የተለያዩ የስራ ክፍፍሎች አድርገው የሚከበሩበት በዓል መሆኑን ኃላፊው አ አብራርተው ተናግረዋል። አረፋ በዓል በስልጤ በልዩ በልዩ ሁኔታ የሚከበር በዓል ነው። እንደ ስልጤ ማህበረሰብ በማይዳሰስ ቅርስነት ተጠብቆ የተለያዩ ጥናቶች የሚደረግበት እና ክትትል የሚደረግበት በሂደቱም ደግሞ በዩኔስኮ ለማስመዝገብ በፊት እንቅስቃሴ የሚናደርግበት ሁኔታ ነው ያለው። አረፋ ከመድረሱ ከአንድ ወር በፊት ግን አንዳንድ ቦታዎች የመጀመሪያው ከመውጣቱ በፊት ከጾም በኋላ ለአረፋ ቅድመ ዝግጅት የሚያደርጉበት ሁኔታ ነው ያለው። በተለይ የአረፋ ላይ ባህላዊ ይዘት እና ሃይማኖታዊ ይዘት ያለው ክብረ በዓል ነው። በሃይማኖቱም እና በባህሉም ተይዞ የሚካሄድበት እንደ ዞናችን እንደዛ ነው የሚደረገው። ስለዚህ አሁን የባህሉን ስናየው በተለይ የሴቶች የሚያከናውናቸው ተግባሮች አሉ። ወንዶች ደግሞ ለብቻቸው የሚሰሯቸው ተግባሮች አሉ። የስራ ክፍፍል አለ። ባህሉን ለማዘጋጀት ማለት ነው። ከዚህ ዝግጅት ጋር በተያያዘ ቀደም ብለው ቅድም እንዳልኩሽም ከአንድ ወር ከዛ በፊት አስቀድመው ዝግጅት የሚያደርጉበት ሁኔታ አለ። ይህንን የኢድ አል አድሀ አረፋ በዓል አስመልክቶ በመላው ሀገሪቱ የሚገኙ የዞኑ ተወላጆች ወደ ቀያቸው የሚገቡበትና እርስ በራሳቸው የሚጠያየቁበት በዓል መሆኑን ኃላፊው አንስተው በተለይ ደግሞ አቅም ለሌላቸው ሰዎች በማካፈል በዓሉን በአንድነት የሚያከብሩ መሆኑንም ኃላፊው አክለው ተናግረዋል። ከሰላት ከስግደት በኋላ ለውርድ የሚካሄደው ወደ ወደ ይባላል ከእርድ በኋላ ያንን የታረደውን ደግሞ ጡን ስጋ፣ ሻኛ የሚባለውን ስጋ ከትፎ በቅቤ ለውሶ አዘጋጅቶ የመጀመሪያ ምስቱር የማጉረስ ልጆችን የማብላት እና ባህሉን የማስጀመር የሚያከናውነው ነው፣ ወንድ ነው። ከትፎ አዘጋጅቶ ያበላል ማለት ነው። ስለዚህ እንደ ስልጤ ማህበረሰብ ሴቶችም የራሳቸው ድርሻ አላቸው፣ ወንዶችም የራሳቸው ድርሻ አለ። አረፋ በዚህ ሁኔታ የስራ ክፍል ተደርጎ የሚሰራበት እና ባህሉ በደመቀ ሁኔታ ለሌላቸው ሰዎችም ጭምር ከተካፈለው የስጋው ግማሹን ወይ አንድ ሶስተኛውን ለድሀ ሰጥቶ ድሀዎቹም እንደዚሁ አብረው ተደስተው የሚውሉበት ሁኔታም የሚፈጠርና ማህበረሰቡ ራሱ በመስጣጣትና በእርስ በእርስ በመተጋገዝ ላይ የአቶ ከረ ማህበረሰብ ነው። በዓሉን አስመልክቶ የሚደረጉ የዋጋ ጭማሪዎች እንዳይኖሩ የዞኑ የንግድ ቢሮ ከሁሉም ወረዳዎች ጋር በጋራ በመሆን የክትትልና ቁጥጥር የማድረግ ስራዎች እየተሰሩ መሆኑን ያነሱት ኃላፊው፣ በተለይ ደግሞ የጸጥታና የትራፊክ አደጋዎች እንዳይከሰቱ የሚመለከታቸው አካላት የተለያዩ የቅድመ ዝግጅት ስራዎች መሰራታቸውንም ተናግረዋል። አዎ ከጸጥታ ጋር በተያያዘ አስቀድሞ እነዚህ ቅድመ ዝግጅቶች የተደረገበትና በተለይ ከትራፊክ ጋር በተያያዘ የሚደርሱ አደጋዎች አምናም እንደዚህ አይነት አደጋዎች እና ግጭቶች ምናምን ስለነበረ እሱን ኮማንድ ፖስቱም ደረጃ ይህን ለይቶ መንገዶችን በአዲስ መልኩ የመስራት እና ዝናብን ቢዘኑ ግን እነዚህ የሚመጡ እንግዶችን እንዳይጉላሉ እና ጭቃይ እንዳይዛቸው መንገዶችን በጣም የመስራት ስራዎች ተሰርተዋል። ከጸጥታ አንጻር በፖሊስ መምሪያም እንደዚሁ ክትትሎች እና ቁጥጥሮች እየተደረጉበት ሁኔታ ለትራፊክም በዚህ ልክ ከወረዳና ከዞን ካሉት ተዋቅረው ህዝቡን ለማገልገል በቁርጠኝነት እየሰሩ ያሉበት ነው። ዝግጅቱም አድርገዋል። ሌላው ከዋጋ ጋር በተያያዘም ያልሽው እነዚህ ለመከታተል የንግድ በመምሪያም ደረጃ በወረዳም ደረጃ እነዚህን በዋጋ ላይ ጭማሪ እንዳያደርጉ ክትትልና ድጋፍ እየተደረገበት ያለበት ሁኔታ ነው ያለው። ይህንን የኢድ አልአድሀ አረፋ በዓል አስመልክቶ ወደ ዞኑ ከሀያ ሺ በላይ እንግዶች ይገባሉ ተብሎ እንደሚጠበቅ ይርዳውና ስር የተናግረው ከነዚህም እንግዶች ከሀያ ሚሊዮን ብር በላይ የገንዘብ ግብይት ይኖራል ተብሎ ሁሉም እንደሚጠበቅ ተናግረዋል። ይህኛውን ወደ ዞናችን እስከ አሁን ባለው ከሀያ ሺህ ሰው በላይ ወደ ዞናችን ይገባል የሚል በግምት ነው የምናስቀምጠው። ዳታውን ደግሞ በአዲስ መልኩ ደግሞ ለመሰብሰብ ራሳችን መረጃዎች የማደራጀትና የማጠናከር በወረዳዎች ደግሞ ተናበን የምንሄድበት ሁኔታ ነው ያለው። በሂደቱም ከሀያ ሚሊዮን ብር በላይ ደግሞ የገንዘብ እንቅስቃሴ ይኖራል። ሲመጡ ደግሞ የተለያዩ ነገሮች ይገዛሉ። በተለይ ደግሞ የባህል አልባሳት የሚገዙበት ሁኔታዎች አሉ። በዚህ ዘርፍ ደግሞ የተደራጁ ወጣቶችም ተጠቃሚ ይሆናሉ። ብለን እኛም አስበናል። የስልጤ ዞን የባህልና ቱሪዝም መምሪያ ኃላፊ ይርዳውና አስሬ ለእምነቱ ተከታዮች ለ1446ኛው ለኢድ አልአድሃ አረፋ ባል የእንኳን አደረሳችሁ መልእክታቸውንም በአሻም በኩል አስተላልፈዋል። የኢኖቬሽን እና ቴክኖሎጂ ሚኒስቴር ብሎክቼን ቴክኖሎጂን ከሚያለማ ተቋም ጋር በጋራ ለመስራት መስማማቱን በትናንትናው ዕለት አስታወቀ። ስምምነቱን የኢኖቬሽን ና ቴክኖሎጂ ሚኒስቴር በለጠ ሞላ እና የኤክስዲኤምቲ ዳታ ሴንተር ተወካይ ባዝል ባልቢሲ መፈራረማቸው ተገልጿል። ስምምነቱ ብሎክቼንን መሰረት በማድረግ በአገልግሎት አሰጣጥ፣ በትምህርት፣ በአእምሯዊ ንብረት ጥበቃ ና በግብርና ላይ ሰፊ የትብብር ማዕቀፍ ለመፍጠር አላማ ያደረገ ነውም ተብሏል። የኢኖቬሽን ና ቴክኖሎጂ ሚኒስ ኢንዱስትሪው በለጠ ሞላ በመጪው ዘመን የፈጠራ ስራዎችን ያለ ብሎክቼን ማሰብ ብሎም ዓለም አቀፍ ተወዳዳሪነትን ማስቀጠል ከባድ እንደሚያደርገው ማስገንዘባቸውም ተጠቅሟል። በዚህም በዘርፉ የተሰራበት መሆኑን በማስታወስ በብሔራዊ ደረጃም ለዲጂታል ቴክኖሎጂ የተሰጠው ትኩረት የዚሁ አካል ነው ብለዋል። ብሎክቼን ላይ የተመሰረተ ዳታ ሴንተር ለማልማት የቴክኖሎጂ መድረኮችን በማዳበርና ተግባራዊ በማድረግ የሕዝብ አገልግሎቶችን ለማጠናከር ብሎም ፈጠራን በማጎልበት የሀገሪቱን ስትራቴጂካዊ የእድገት ግቦች ለመደገፍ ከስምምነቱ ብዙ ይጠበቃል ሲሉ ሚኒስትሩ ማሳሰባቸው ተመላክቷል። የኤክስዲኤምቲ ዳታ ሴንተር ተወካይ ባዝል ባል ቢሲ በበኩላቸውም በፊርማ ስነ ስርዓቱ ላይ እንደተናገሩት ከሆነ ድርጅታቸው በብሎክቼን ትልቅ ልምድ እንዳለው አስታውሰው ከሚኒስቴር መስሪያ ቤቱ ጋር ስራውን ለመስራት አስፈላጊውን ያሉትን ሁሉ እገዛ እንደሚያደርግ መናገራቸውን አሻም ከኢኖቬሽንና ቴክኖሎጂ ሚኒስቴር ያገኘችው መረጃ አመላክቷል። ለደቡብ ኢትዮጵያ ክልል ከፍተኛ አመራሮች ሲሰጥ የቆየው የአመራሮች ስልጠና ተጠናቀቀ። ባለፉት ቀናት ለክልሉ ከፍተኛ አመራሮች ስልጠና ሲሰጥ መቆየቱን አሻም ዘገባው ይታወሳል። በዚህም በትናንትናው ዕለት ፍጻሜ ባገኘው የማጠቃለያ መድረክ ላይ የተገኙት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል የበለጸገች ኢትዮጵያን እውን ለማድረግ ስልጠናው አስፈላጊ ነው ብለው እንደሚያምኑ ተናግረዋል። ሙፈሪያት ካሚል እኛ አመራሮች የተጣለብን ኃላፊነት ትልቅ እንደመሆኑ የበለጸገች ኢትዮጵያን እውን ለማድረግ ለማድረግ ስልጠናው አስፈላጊ መሆኑን እንዲሁ ተናግረዋል። አመራሩ ክህሎቱን በማዳበር ለሕዝቡ ዘርፈ ብዙ የልማትና የመልካም አስተዳደር ጥያቄዎች በፈጠራና ፍጥነት ላይ የተመሰረተ ብቃት ያለው ምላሽ መስጠት የሚያስችለው አቅም እንዲገነባም የሚያግዝ መሆኑን አመላክተዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በበኩላቸው ባለፉት ዓመታት አጋጥመው ነበሩ ያሉ ስብራቶች ለሀገራዊ ለውጥ ገፊ ምክንያቶች መሆናቸውን ገልጸው ይህን ስብራት ለመጠገን ከተለምዶዊ አካሄድ በመውጣት የተለያዩ የተለያዩ መንገዶችን ማየት እንዲቻል የተለያዩ ስልጠናዎች እየተሰጡ እንደሆነ አሻም ከአርባ ምንጭ ከተማ ከንቲባ ጽህፈት ቤት ያገኘችው መረጃ ጠቁሟል። በቀጣይም የሰለጥነው አመራር ስልጠናውን እስከ ታችኛው መዋቅር ተደራሽ ለማድረግና በየደረጃው ያለው አመራር ከአዳዲስ የፈጣን ለውጥ መተግበሪያ መሳሪያዎች ጋር በማስተዋወቅ ተቋማዊ ለሆነ ውጤታማ የአመራር ስርዓት ግንባታ እንደሚሰራም ተመላክቷል። ለዛሬ ዕለት ሐሙስ ግንቦት 28 ቀን 2017 ዓ.ም ተመረጥ የተሰናዱ የአሻም ሰባት ዜናዎቻችን የተከታተላችኋቸውን ይመስሉ ነበረ። የእለቱ ተረኛ አሳላፊ መስከረም አዲስ አበባ ብራቹ ቆይታ አደረኩኝ። ውድ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት ማህበራዊ ድረገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እንዲሁም ቲክቶክ የማህበራዊ ገጾቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!